ዝነጣ ከኔ። እኔ ሽምክር ከላንቺ ብርጅ እኔ ለአንቺ እምገባበት ጥፍት ለካ ለምዶብሽ ነው ከድሮም ለምዶብሽ ነው። በዛ ዘመን እንደዚህ ነበር የምዘነችው። ከኔ ወዲህ ዝነጣ ለአሳራ ልች እኮ ጋይሶች ዬ ትጠነው ነው። ኧረ እንኳን ተውሹ። ኧረ እንኳን ተውሹ። ብርጅ እንኳን ተውሹ። አያዋጣም። የማይሆነውን ይህን ህዝብ በቃ ትጫወችበታለች። ብርጅ እሱን ያንቺ መጫወቻ ሆነ ህዝቡ አረ ያን ፎቶ አይታችኋለሁ። እየተፖሰተውን የተፖሰተውን የመሲን አቦ አጋልጣቸው፣ ሼር አድርግልኝ፣ ሼር አድርግልኝ እባክህ፣ እባክህ አንዴ። ይሄ ህዝብ ማየት አለበት። አንቺ ቅሌታ ጉቺ ውዬ፣ መልካም ልደትን በልሽ አንዴ። በለኝ፣ በለኝ፣ በለኝ የእኔ ወርቅ በለኝ፣ ውብዬ፣ የእኔ አባት በለኝ። የታባቷ ይደርሳል የፕሮጅስቶ በለኝ፣ መልካም ልደት ረጅም ዕድሜ እየተመኘ አሜን። እንምጣ በልተህ እንምጣ ሳንበላ እንምጣ አየ ኦንላይኖቹ አት ብሉ እዛው ትበላላችሁ አለ ለእናንተ ማዘጋጅ። ለማንኛውም መልካም ልደት ዘና ይህን ጌታ መዘግ አባ ን ያባል እንመኛለን። መልካም ጊዜ በካሽ እሺ ጌታ እሺ አመሰግናለሁ እሺ አባቴ እሺ አጋጣቸው ላክልኝ በእግዚአብሔር በእግዚአብሔር በእግዚአብሔር አጋልጣቸው ላክልኝ። ዘናጭ ነኝ አለች። የመሲን ቪዲዮ የሚልክልኝ ሰው ልጣ። ኧረ ወይኔ! ኧረ ወይኔ! ላኩልኝ። በእግዚአብሔር አጋልጣቸው፣ እንዲሁም በመድኃኔዓለም ህዝቡ ላይ ያላገጠችውን ዘንበል ህዝብ ላይ ያላገጥሹ ዝነት ጉድ፣ አንድ ሰማላችሁ የምታወራውን ደግሞ አጋልጣቸው፣ በእናትህ ክላክልኛንን በሆነ ቀሚስ አድርጋ እዚህ ጋር ጉብ ያለውን ሹሩባ ተሰርታ እንደው አንድ የሚልክልኝ ሰው ልጣ፣ ማን ላ ልኬልሻለሁ አለችኝ። ቆይ እትዬ አንቺ ነሽ? ቆይ ቆዩኛ አንዴ፣ ዛሬማ ይሄድባታለሁ እቺ ልጋጋ። ለምንድነው የማይመጣልኝ ማሪ? አልመጣልኝም። የት አለች? በእናታችሁ አረ ማሮቼ አንድ ሰው ላኩልኝ ላኩልኝ በእግዚአብሔር። ምን ነው በጣም ነው እንደ ብርጅስት ሆነን የምትወዷት የሆነ ሰው ኩል ኮልኝ ነበር። የቱ ጋር እንደሆነ አጥቼው ነው እንጂ ሄሉ። ሄ ቴንኪዩ። አንዴ አትልኩልኛ ወይኔ ማን አጋልጣቸው፣ ላይ ልግባ እንዴ? አንተ አጋልጣቸው፣ ቆዩ ማንም አላክልኝም? እግዚአብሔርን አላከልኝ። ፕሮፋይሉን አይደለም ያወራችሁን እንድትሰሙ ነው እኮ፣ ስለዝነጣ ያን ፎቶ አድርጋ ያወራችሁን እንድትሰሙ እኮ ነው። አጋልጣቸው እባክህ፣ እባክህ ላክልኝ፣ እንደው በህግ አምላክ ማሪ ልክ ላታለግ ያለ ነው እኮ ያሱ ጋር በምንድን ነው ወይ አንዴ ለህዝብ ለህዝብ ለማሰማት እኮ ነው እናንተ እንድትፈርዱ ቆይላ ከልኝ እህት ጉድዩ ጉድዩ ጉዲው ህዝብ ስትሳደብ፣ የኔ ዘናች ታታብሽ እንዴ የቱ ጋ ነው ፍሬዝ ያየሽው? ታምራለች ጨማሪ። የቱ ጋ ነው ፍሬዝ ያየሽው? ድሬ ስሜትሽን ተቆጣጠሪ እንጂ የቱ ጋ ሹሩባ ነው እኮ እዚህ ድረስ ያለውና ከእሷ ወዲህ ዘና ጨርጅ ነው የሚመስላት ጎድዬ። ቆንጆ ናት። ላስላስ አድርጊ ግን በጣም ነው የምታምረው። ጌታን ደግሞ እድሜ ለቲክታክ ማህበረሰብ የወንድ ቲሸርት አስለበሳችሁ። እዛም እኮ የወንድ ነው የለበሰችው። ደግሞ እኔ ህንድ ሀገር እኔ ህንድ ሀገር ሄድኩት፣ ሴትዮ ልማር እንጂ ማዳም ቤት ልሰራ ነው እንዴ? የለበሹ እኮ የነካሊካን ድሬስ ነው። ማዳም እዛ ህንድ ቤት ማዳም ጋር የሚሰሩትን ድሬስ ነው። መቼ ዝነጣውን ድሬስ ለበሽ? አቤት! የት ጉድጓድ ነው ከርጅስቶን መገቢው? ቀናሽባት ቀላል፣ በዝነጧ ቀላል ዘናነጧ። ወይ ማሮድ የህንዱ እንሳለችበት እንደ ህንዱ ላይ እና እና ማነች ጅ ሁለት ሆነው የቆሙት ማነች? አንዷ እኔ ነኝ እንዴ? እሚኬ እየላከልሽ ነው ሚኬ እልዬ ቤተሰብ አደለች እንዳትነካካ። እኔ እረግጣታለሁ። ችግር የለም አታስቡ። የእንትና የድሬ አያሳስብም። ግን እናንተ ከብርጅስቶን ወዲህ ዝነጣ እብድ አይመስላችሁ? አይመስላችሁም? ፍቅሮች፣ እስቲ አጅን ሄዶ ያለኝ ምን ምን ታሪክ አለኝ? ምን ታሪክ አለኝ? ፍቅሮችን የትኛውን ታሪክ የላሳያችሁ? ህንድ ሀገር ማዳም ቤት አልነበርኩ? የህንድ ፎቶ የላሳያችሁ እንዴ? እንደ ሀገር የነበርኩ ሰዓት እስኪ ቆይ፣ ወይ ብሪጅስቶን ወይ ብሪጅስቶን። እስኪ ቆይ፣ ወይ ጉድ ወይ ጉድ ፍቅሮቼ። ማዳም ቤት እንደ ሀገር ማዳም ቤት ነበረች። አቤት አቤት አቤት! አሁን የትና የት ገብቼ ነው እራሱ የምፈልገው? የሁለት ሺ አስራ ዘጠኝ ፎቶ ልታስፈልጉኝ ነው? ሁለት ሺ አስራ ዘጠኝ እስኪ እስኪ ቆይ የሁለት ሺ አስራ ዘጠኝ ብሪጅስቶን ስዘንጥ ደግሞ ከኔ ወዲህ ዘናጭ እብድ ነው የሚመስል። ኦፍኮርስ ሰው እንዳንቺ አንቺ ለብሶ ዘነጥኩኝ ካለ እንደ ቅድሙ ከሆነ ዝነጣ እብደት ነው። ብርጅ ጌታን እንደዚህ አይነት ከሆነ ዝነጣ እውነትም አብደት ነው። አሞራል ማለት ነው። ጣመን ነው፣ ማሬ ጣመን ነው። ልክ ነሽ እኮ ከአንቺ ወዲህ ዘናጭ እብድ ነው የሚመስልሽ። ልክ ነሽ፣ ልክ ነሽ። እብደት ነው። ይህ መጤነኝነት አደለም። እስቲ ቆይ አይ ሁለት ሺህ አስራ ዘጠኝ ድረስ አሁን እንዴት ነው የምገባው? ጌታ ኢየሱስ ላይ ተምታል። አይ ወይ በእንትን አላስቀመጥኩት። እስኪ ቆይ እስቲ ቆይ እስኪ ተረጋጉ። እንግዲህ እንፈልጋለን። እስኪ እስቲ ቆይ። ኢንዲያ ኢንዲያ ኢንዲያ ኢንዲያ አሁን የምትፈልጉት የህንድ ቀሚስ ለብሼ ነው ፍቅሮቼ? የህንድ ቀሚስ አልለበስኩምን? የህንድ አገር ማሮች እኔ ጋ እኔ ጋ አለኝ። አንቺ ይሄ ጋ ያለኝ ግን ይሄ ቀሚስ ምናምን የለኝም። ለብቁም ጣ ለብሰሽ ምናምን አለኝ እሱን ማሳየት ስላልፈለግኩ ነው። ማ አላድርገውም። እሱ የለኝም። ላሰደ እልክልሽ ነበር እናንተ አሸማቀቀችን እኮ አሸማቀቀችን ቀላል ትዘንጣለች አልተሸማቀቃችሁም አልተሸማቀቃችሁም ጋይሶችዬ አሸማቀቀችን ብርጅስቱ ብርጅስቱ ዝነጣሽ በጣም በጣም ተሳቀቀ እንደዚ ዘናች ነች እንደዚ እውነትም ከአንቺ ወዲ ዘናጭ ከአንቺ ወዲ ዘናጭ ብርጅዬ እብደት ነው እብደት ነው ልክ ነሽ እብደት ነው ማሪ ቀላል ትዘንጫለሽ እንዴ ስማ

ፎቶ ተገኘ። ጋይሶችዬ የድሮ የክሮ ማግነን ዘመን ፎቶ አሁን ብርጅስቶን፣ እኛም ዘንጠናል እንላለን። እኛ ራሱ ዘንጠናል እንላለን። ወይኔ እንዴት ቀጭን እንደነበርኩኝ ያይዞችዬ እንዴት ቀጭን እንደነበርኩኝ ላሳያችሁ። ጌታ እንዴት ቀጭን እንደነበርኩኝ ብታዩ ልደቱ ማታ ነው። ወይኔ ቅጥነት። የኢየሱስ ስም ሲብል አርገው እናንተ። በስማም በስንት አመት! እኔ ራሴ ያየሁት አያሳያቸዋለም፣ ወይ? ብርጅ ስትሆን ዝነጣ ከኛ ወዲህ አለችን። ብርጅዬ ብርጅዬ ብርጅዬ ብርጅዬ። በስማሚ ሁለት ሺህ አስራ አራት ፎቶ ቆዩኝ አንዴ። ነገሩ እኮ እናንተ ለነገሩ ብታረጉስ ምን ችግር አለው? አድርጎ ሪከርድ ስራችሁ ነው። ወይኒ ፍቅሮች እንዴት ቀጭን እንደነበርኩኝ እሺ። ብሪጅ ስቶንዬ ከብሪጅ ስቶን እንትን እንትን ጋር እንድታወዳደሩት ነው እሺ ማሮቼ ዝነጣ እብድ የመሰላት ሴትዮ ጠብቁኛ፣ እንዴ ብርጅዬ፣ ዝነጣ ከሷ ወዲህ እብድ ነው የሚመስላት። ጓደኛዬ ቆዩኛ እንዴ፣ ሌላ ደግሞ አሳያችኋለሁ። ቆዩኝ በጣም ከብርጅስቶን ወዲህ ዝነጣ ፍቅሮች እብደት ነው። ዓመተ ምሕረቱንም በደንብ ይሁ ወይ? ጋይስ ትሞት አላችሁ በሳቃ ስጎይር። ይሄኛውን ወይ ይሄኛውን ብታዩት እሱ አይደለችም ነው የምትሉት። ይሄኛውን ብታዩት ጉቺ አይደለችም ነው የምትሉት። ጌታ ባላሳያችሁ ነው የሚሻላችሁ። አስጎይር ጋይስ፣ እኔ አልመስልም ለራሴ ራሱ ደንግጬ ያሉ ምን ልሰራ እንደ ፎሰጥኩት አያችሁወይ ስታማ ካብርጅስቶን ወደ ዝነጣ ጋይዞች፣ እንትን ነው እብደት ነው እብደት ነው። ከእሷ ወዲህ ዝነጣ እብደት ነው። ማሮቼ ቆዩኝ አንዴ እሺ፣ አይሆንም አደራችሁን፣ አልቀረጻችሁትም በቃ ቆይ፣ ቆይ፣ ቆይ ከብርጅስቶን ወዲህ ዝነጣ እብደት ነው ልላችሁ ብዬ ነው። እሺ ልላችሁ ብዬ ነው። በክፋት አትሰዱብኝ። ስሉላኪ ልኝ ሁ0 ይታያቸዋላ 27 ሴፕቴምበር 2015 በፈረንጅ ቶልጅ ነው ይሄ ማሪ፣ ገና ተማሪ ሁኜ ዝነጣ። ከብርጅስቶን ወዲህ እንትን ነው፣ እብደት ነው፣ እብደት ነው ፍቅሮች፣ እብደት ነው። ከብርጅስቶን ወዲህ እብደት ነው። እሺ ዝነጣ ልንገራችሁ ብዬሽ ነው ወገብ የሌለው እንትን የሌለው ታመጣላችሁ? አናመጣም አናመጣም፣ ብርጅስቶን አናመጣም። የእሷ የት አለ የብርጅስቶን? እስቲ ቆይ ብርጅይማ ትዘንጥ። እብደት ነው። ከእሷ ወዲህ አዘናነጥ እብደት ነው ጀ ነው አሁን ቢሆን አሁን ሆ አሁን ሆ እኛ ልዘነን፣ ጭራሽ እስኪ ታምጣ ጉቺ የድሮ ፎቶዋን። ወጣው መቻ፣ ወጣው ማሬ። ቂጤን ጥዬ በቁምጣ ደግሞ ባሳይሽ፣ የቁምጣውን ደሞ ባሳይሽ፣ ቂጤን ጥዬ ይቺን በምታክል ቁምጣ እንደ ነበረ የሚያደርገኝ ድሬ ነዋ። ምድር ላይ ማንም ያቀኛል፣ ማንም ያቀኛል ብርድዬ። ጭራሽ እብደት ነው አለሽ ከአንቺ ወዲህ ይህን ዝነጣ ብለሽ ይህን ዝነጣ ብለሽ ማዘሬ እንኳን ይህን ስራ አትሰራም። አሁን አንቺ እንደዚህ የተሰራሽውን ማዘሬ ራሱ በዛ አንቺ በተሰራሽበት ዘመን እናቴ የኔ እናት አትሰራም፣ የሚገርምሽ ነገር አትሰራም። እናቴ እናቴ ራሱ አትሰራም። የሚገርምሽ ነገር ስሜታዊ ያደረግሽኝ ብርጅ ስትሆን አዘናነጥሽ እናንተ ልሰራ እንዴ? ዛሬ ለልደት ያውን ብርጅ እዚህ ጋ የተሰራችውን እብደት ነው እብደት ነው እብደት ነው ባሮች እብደት ነው ዜድዬ ሀፒ በርዝዴ ያላልሽኝም ደህና ነሽ ዜድዬ ልደቴ ነበር ብዬ ነው እንዳትቀየሚ አይ ማታም ሾፍ አድርገሽ ስትወጪ ስላየሁሽ ነው በክፋት አይደለም ዜድዬ ምንም ነገር አያስፈልግም እንዳትጨነቂ ደግሞ አያስፈልግም ልንገርሽ ብዬ ነው ልደቴ ስለሆነ ዝነጣ ብርድስቶ እንጋቀር ደግሞ ሰው

ለማንኛውም አንተ አጋልጣቸው። ሪከርድ አድርጋ ስለ ልደቱ ያስተላለፍኩትን ኤምኬ ስለሚባለው ሰውዬ በድጋሚ አንዴ ላውራ። ልጠራው አስቤ አልነበረ፣ ኤምኬ ፕላኑም አልነበረኝም ልደቴ ላይ ኤምኬን ለመጥራት። ግን ኤምኬ የተጠራበት ምክንያት ከኤምኬ ጋር ፕላን አለኝ፣ ሳጣራ ስሰማ፣ ለባለሽቶ የቅርብ ሰው ነው፣ ወዳጅ ነገር ነው እና ወዳጅ ስለው እስካሁን ያወራሁትን ሳትቀዳ ነው እንዴ? አረ እንደው አንተስ፣ እንደው አይ፣ ይሄ ሁሉ ቪዲዮ የፎቶ ያሳየሁትኝ ከብርጅስቶን ጋር ኮምፔር እያረካት እንድትፎስተኝ እኮ ነው፣ ህዝብ እንዲፈረድ። የእኛ ዘናጭ ብርጅ፣ ዘናጭ፣ ሽቅርቅር፣ ዝናጣ፣ ከብርጅ ወዲህ እብደት ነው እብደት ነው እብደት ነው። ይህን የቆንጆ ምኬዬ እንዳትቀርቢ ልደቱ ላይ አደራህን አለክ። ኮመንት ስራ የውቅ ስማማ። አንተ ከቀረክ ልደት ስንት ቀን መሰለክ? እንዴት ነው ኤምኬ መቅረት? ልደቴ ላይ የለበትም። ኤምኬ ወዳጄ ነው ወዳጄ ነው ኤምኬ እያልኩኛው፣ ልጆቹ ይመስክሩ። ስንትና ስንት ቀን ስላንተ ሳስብ፣ በፍጹም ኤምኬ ከቀረክ ራሱ ሰርዘዋለሁ ልደቱ። እንድታቅምዬ ነው ኤምኬ። ካለመጣት ይሰረዛል ግዴታ። አንተ እንደ ሁሉም ይቅሩ፣ ሁሉም ይቅሩ ከፈለጉ። ኤምኬ አንተ ግን ቦታው ላይ ቦታው ላይ መገኘት አለብ። በጣም ነው የምታስፈልገኝ። ጉቺ አይንሽን እስኪ ያለ ኩል እኒያው ያምራል። ኩል አትቀቢ። አይኔ ካለ ኩልም ያምራል። ግን ኩል መቀባት ስሜቴ ነው። ማ ከኔ አይን ወዲህ አይን እብደት ነው እብደት ነው የኔ አይን ከኔ አይን ወዲህ አይን ካለ እብደት ነው። እድሜ ለብርጅስቶን እንችን አስተምራናለች። አዎ ተማሪ። ከኔ አይን ወዲህ አይን እብደት ነው እብደት ነው ጋይስ እብደት ነው። ነው ነው በሉ ነው። አዎ ከብርጅ ወዲህ ዝነጣ እብደት ነው። ከኔ አይን ወዲህ ደግሞ አይን እብደት ነው። ብርጅስቶን ስቶን እንዴ! ዘንጠሽ ዘንጠሽ ልብሽ ባብሽ ልትወጣ አምሮብሽ አምሮብሽ ይ ይ መከራዬ፣ ምን ቀን ነው ከአንቺ የገጠምኩት ምን ቀን ነው? ምን ቀን ነው ብርጅቱን፣ ከአንቺ ጓደኛ የሆንኩት? ይህም ፎቶ ብልሽ አምጠሽ ታሳጊናለሽ። ተፖስቷል። እሰይ እሰይ። ታፕ አድርጉ። ከቻላችሁ ሪካርደሮች ካላችሁ ካላችሁ የሆነች መልእክት ናስተላልፍ። አመጣት አመጣ ሳሪ ኤርሚ ሀበሻ ወሳለ ሳሪ ኤርሚ ሀበሻ ሪካርደሮች አላችሁ ነች። አንበሳ ራሱ እሷ ባለ ሀብት ነች።

ክብደቱን እንዳስቀድታችሁኛል ወይስ እንዲሁ ቂሳስ ሆኖብኛል? የዝነጣውን ነው ያልኩሽ። አንቺ አንቺ ኢትዮ እራሱ ማዳላት ጀምረሻል። በጀማ ሆኗል ስራሽ። ከነሱ በጣም ስለምትቀራረቢ እንዳይቀየሙሽ ነው። ይቀየሙ፣ ምን አባታቸው ታሪክ አላቸው። አሁን የእንትኑን የመሲን ኮምፒየርስ አደርግ የዝነጣውን የእብደቱን ፖስተሽኛል ፖስተሽኛ ኢትዮ ላይ የምትባል ሴትዮ ራሱ በጣም ትፈራቸዋለች። አትፍሬያቸው ምን ታሪክ አላቸው ነው ያለው ልጅ ፖስተር ሲወሰይ ሼር አርጊልኝ፣ ሼር አርጊልኝ፣ ሼር እንኳን ፖስተር ሽ የዝነጣው እንዴት አየሽው? የመሲን ዝነጣ እስኪ ኢትዮ አጋልጣቸው። የልደቴን ፖስታ ልደቱ ይደርሳል አሁን የዚህን የመሲን አፖስትልኝም አይ፣ አረ ኢትዮ ሼር አርጊልኝ፣ እንደው መጨረሻውን ልየው በእናትሽ ሰው ዛሬ የሚልደት ይፖስታል የማታው ገና አለ። ቦታ እንዳይዝባችሁ ሜሞሪ እንዳይሞላባችሁ። የማታው ገና ያበደው ያበደው ያበደው የማታው አለ። አትጨናነቁ። ቴንኪዩ። ምን አለ ኢትዮ ግን ሼር ብታደርገችልኝ